ታዬ የኔ ፈንዲሻ የኔ ፍንድቅድቅ የኔ ጀይና እራሳን የምታስከብር ሴት ሩታ ማለት ነው። በቃ ከሩታ ብዙ ነገር እንማራለን። ትዳር ነው መቀን ምንን ሳትል እንግዲህ ጓዛን ጠቅሊላ እራሳን አክብራ በራሷ የምትተማመን ሴት፣ እንደዚህ አይነት ጀይና ሴት በጣም ነው የምትመቸኝ። በነገራችን ላይ የረከሰ ሲሄድ የከበረ ይመጣል የሚባል አባባል አለና የረከሰ ሲሄድ እንግዲህ ሩታዬ የኔ ፈንዲሻ እራሱን እንዳከበረች የነን ኮብለልር እያለች እንግዲህ እየመጣችልን ነው ማለት ነው። ሩታዬ እመቤቴ በሰላም ገላግላሽ ከልጅሽ ጋ ሊናይሽ እንፈልጋለን። የኔ ፍንድቅድቅ የኔ ፈንዲሻ ፈጣሪ በሆድሽ ያሳቀፈችሽ በእጅሽ ተሳቀፍ። እመቤቴ ቅድስት ድንግል ማርያም ትርዳሽ። የኔ ጀና ሴት የኔ ኩሩ የኔ ጠንበለል የኔ ኮብላላ ሴት ልጅ እንደዚህ ራሱ ስታከብርና፣ ራሱ ስታስከብር በጣም ነው ደስ የሚለው ማለት ነው። ለሴት ልጅ ከምንም በላይ ክብር ነው ማለት ነው ክብር ሴት ልጅ ክብሯ ስትጠብቅ በጣም ነው ደስ የሚለው ማለት ነው። አንዳንድ ሴቶች እንግዲህ ክብራቸውን እየጣሉ እንግዲህ የሰው ትዳር ውስጥ ገብቶ ሌላ ነገር፣ ሌላ ታሪክ፣ ሌላ ነገር ይፈጥራሉ ማለት ነው። ሩታዬ እንግዲህ የደከምኩበትም ብዙ መሥዋዕት የከፈልኩበትም ቢሆን ከክብሬ አይበልጥን ብላ እጇን አውጥታለች ማለት ነው። ነገር ግን እንግዲህ ሩታዬና አብርሃም የሚባለው ሰውዬ መልሶ ሳይታረቁ አይቀሩም። እንግዲህ ምክንያቱም መሀላቸው ልጅ ተፈጥሯል። እንግዲህ ሄርሜላ የምትባለው እንግዲህ ያው መጨረሻ ላይ ወታ እንግዲህ መቅረታው አይቀርም ማለት ነው። የሰው ህይወት ትልቅ እንዳለች ሮጣ እንደገባች ሮጣ ትወጣለች ማለት ነው። ሩታዬ የእኔ ፈንዲሻ፣ እራሷን የምትጠብቅ እራሷን የምታስከብር እንደዚህ አይነት ኮስታራ ጀይና የሆንሽ ሴት በጣም ነው የምትመቸኝ ማለት ነው። ምክንያቱም ሴት ልጅ እራሷን ስታከብር፣ እራሷን ስጠብቅ፣ እራሷን ስትወድ ነው ወንድ ልጅም ሊያከብራት የሚችለው ማለት ነው። እንግዲህ ሩታዬ ብዙ ነገር ታስተምነራለች የኔ ጀይና ማለት ነው። የኔ ጠንበላል፣ የኔ ሳቅታ፣ እንዴት እንደምወድል ይሄ ባህሪሽን ማለት ነው። በቃ ባህሪሽ ቀጥ ያለ ነው፣ ገብም ማለ ነው። ከወሰንች ወሰንች ነው በቃ። ሴት ልጅ እንደዚህ ቆራጥ ውሳኔ ሰው ስትሆን በጣም ነው ደስ የሚለኝ ማለ ነው። ምክንያቱም በህይወታችን ውስጥ መወዛጋብ አያስፈልገንም። አንድ ጊዜ ነው የምንኖረው እንጂ ሁለት ጊዜ አንኖርም። ስለዚህ በህይወታችን ላይ መወሰን ያለብን እኛና እኛ ብቻ ነን ማለት ነው። ማንም ስለ ማንም አይኖርም። ማንም የእኛን ህይወት አይኖርልንም ማለት ነው። ራሳችን ነው ህይወታችን ላይ መወሰንም ማድረግም ያለብን ማለት ነው። ሰላም፣ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች፣ የኔ ውድ ቤተሰቦች እንዴናችሁ ልኝ፣ ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነ ይሁን እናንተም ሰላም እንደምትሆኑልኝ ተስፋ አደርጋለሁ። ሰላማችሁ ይብዛልኝ። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ የጠብቃችሁ፣ የልባቸው ሚሻት ይፈጽምላችሁ። ለሰው ልጅ ከምንም በላይ ሰላም ነው እና ሰላማችሁ ይብዛልኝ። በያለንበት ቦታ በያለም ዳርቻ ፈጣሪ ከክፉ ነገር ሁሉ ይጠብቀን። የኔ ውድ ቤተሰቦች፣ የኔ ብርቅዬ ቤተሰቦች ቤተሰቦች እንዴት ናችሁ ልኝ ደህና ናችሁ ወይ እኔ አለሁላችሁ ፈጣሪ የተመሰገነ ይሁን እናንተም ሰላም እንደምትሆኑ ልኝ ተስፋ አደርጋለሁ ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው ሩታዬ የኔ ልዕልት የኔ ፈንድሻ ራሷን የምታስከብር አልበገር ባይ የሆነች ሴት ናት ማለት ነው። ሩታዬ ማለት በጣም ጀይና በጣም ነው የምትመቸኝ ልጅ ናት ማለት ነው። ፈጣሪ ይጠብቅሽ ከክፉ ነገር ሁሉ። ሴት ልጅ ራሷ ስታስከብር በጣም ነው ደስ የሚለው ማለት ነው። እንግዲህ አንዳንዶቹ ደሞ እንግዲህ ክብራቸውን እየጣሉ ባለ ትዳር ወንድ ላይ ወንድ ከም ከኢትዮጵያ ምድር ላይ ጠፋ የተባሉ የመስል እንግዲህ የሰው ባል ላይ የሰው ትዳር ላይ ገብቶ እንግዲህ የማይደረገውን ያደርጋሉ ማለት ነው። ፈጣሪ ልቦና ይስጣቸው ለእንደዚህ አይነት ሰዎች ማለት ነው። ወደ ሩታዬ ስንመለስ እንግዲህ ሩታዬ አልበገርም ባይ እንግዲህ የጀይና ሴት ማለት ነው። ጀይና ሴት ለማንም አልሸነፍም ትዳሬን ቢሆን ፍቅሬን ቢሆን ብዙ መስዋዕት ቢከፍል ሞገትም እንግዲህ ከክብሬ አይበልጥም። ከክብር የሚበልጥ ነገር የለም። ፍቅርና ክብር የተለያዩ ናቸው ብላለች እንግዲህ፣ ትክክል። ፍቅርና ክብር የተለያዩት ናቸው። ማና እንዳረጋቸው ፍቅርና ክብር በጣም ርቀት አላቸው፣ ርቀት አላቸው። ሩታዬ አንቺ በጣም ጀናና ብዙ ነገር የምንማርብሽ ብዙ ነገር የምታስተምር ልጅ ነሽ፣ ማለት ነው። ፈጣሪ እቅፍ ድግፍ አድርጎ የምታስቡ የልብሽ ምሻት ይፈጽምልሽ። እመቤቴ እንግዲህ ከጎንሽና በሰላም ትገላግልሽ፣ ማለት ነው። የኔ ውድ ነገር በጣም ነው የሞድሽ፣ በጣም ነው የማከብርሽ። ሩታዬ በጣም ነው የምትመችኝ። ምትመችኝ፣ ደግሞ የውሳኔ ሰው ነሽ። በቃ አንድ ጊዜ ከተናገርሽ ተናገርሽ ነው፣ ምክንያቱም የሰው ልጅ የውሳኔ ሰው ሲሆን ተወዛግቦ ሰውን የሚያወዛግብ ሰው በጣም ነው የሚያስጠላ ማለት ነው። ሩታዬን ጊዜ አንድ ጊዜ ከወሰነችና አንድ ጊዜ ከተናገረች የለም ኖ ኖ ኖ ከአለቀ ነው በቃ ወስናለች፣ ወስናለች አይሆንም ብላለች፣ አይሆንም ብላለች ማለት ነው። የኔ ጠንበለል፣ የኔ ቆንጆ፣ የኔ ሳቅታ፣ የኔ ፈንድሻ ሩታዬ በጣም ነው የሞድሽ፣ በጣም ነው የማከብርሽ። እንግዲህ በርቺልን፣ ከጎንሽ ነን። ፈጣሪ ብርታትና ጥንካሬን ይስጥሽ። አንቺ በጣም ትለይ ያለሽ የኔ ጀይና ይህንን ሁሉ ጊዜ እየተፈጠሩ የነበሩትን ብቻሽን የተጋፈጥሽ ሴት ነሽ። አንቺ ክብርም ፍቅርም ይገባሻል ማለት ነው። አንዳንድ ጊዜ የማይሆንልንን የማይመጠናንን ቦታ ስንሆን ክብርም ፍቅርም ይነጣለን። እንግዲህ ከዚህ አይነት ቦታ ደግሞ ራሳችን ማግለል ግድ ነው ማለት ነው። ሩታዬ የኔ ውድ በርችልኝ፣ ጠንክሪ፣ ከጎንሽ ነን። ውድ ቤተሰቦች ዛሬ ይዤ የመጣሁት ቪዲዮ ይህንን ይመስል ነበረ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። ቻናለሽን ላይክ፣ ሰብስክራይብ በማድረግ ቤት መልካም ነላ ራስ ነው። ሰላማችሁ ይብዛልኝ። በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቀ። ሰላም ለሀገራችን። ሰላማችሁ ይብዛልኝ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ሰላማችሁ ይብዛልኝ። በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ።